ምነው ማሻላ ወንዶች፣ ደስ ስላላችሁ አንድ ነገር ማለት ከፈለጋችሁ ወደኋላ አትንደረደሩም እኮ። ደስ ነገር ከወንድ ነገር አንድ ነገር ማለት ከፈለገ አይፈራም። ያወጣሀል ዛሬ ፍቅራችን እየለመለመ እየለመለመ ዛሬ ስለደረሰ በጣም አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ድና የተከበራችሁ የረጃ እንደህር ቤተሰቦች እንዴት ነው ዛሬ? እና ከፈለጋችሁ አላ አይዟችሁ እንዳትጨነቁ ዛሬ ረጃሉ። ከዛ በፊት ግን ለቤት ያለች የሆናችሁ ሰብስክራይብ ያደርጋችሁ ላይክ ያደርጋችሁ ቤተሰብ ሆኖ እኔና ረጃሉ ከተከበን አልሀምዱሊላህ ብ ማሻላህ ያለችሁ ማሻላህ ማሻላህ በሉ። ከተቀባል አስር አመታችን የያዝን ነው ትንሽ ወር ነው የቀረ እና ለረጃሉ ፍቅሬን ገልጭ እና ዛሬ እንደኔ ማች ልብስ እንደዚህ እሱ እንደዚህ ልበስ ብዬ እየለበሰ ነው። ማቹን በተመለከተ ግን መልእክት አለኝ ብዬ መልእክት አለኝ እና በሱ ፊት ፍቅር እንገልጻለሁ፣ ግን ትንሽ ይከብዳል። ሀቂቃ ለመናገር የሆነ ስብሃን አላ ለወንድ ልጅ ፍቅር መግለጽና ይቅርታ ማለት በጣም ነው የሚከብደኝ። ወረ ቢካባ ማለት ነው ይቅርታ በጣም ነው። ግን ሀቂቃ ይቅርታ ስላችሁ ያው ላሉ ግን የሆነ ጥፋቱ እኔ ካልሆነ ያሰው በድ ነው ይቅርታ ይቅርታ ሲባል በጣም ነው የሚከብደኝ እና እና ረጃሉን እወደዋለሁ ግን ሀቂቃ ለመናገር ፍቅሬን ገልጬ አይነት አላውቅም። ዛሬ ግን በቃ አፈቅርሃለሁ እወዳለሁ ምናምን ምናምን ለሆነ ስ ምስኪን ምን ይላል እስ ሀቂቃ ለመናገር ግን ግን እኔ ብቻ ነኝ ይቅርታና ለወንድ ልጅ ፍቅር መግለጽ ይከብዳል አይከብዳል? እኔ ብቻ ነው ማለት ግን፣ በዚህ አጋጣሚ ብዙ ጊዜ እኛ ሴቶች ጸባዮቻችን አንድ አይነት ነው ማለት ነው። ስብሃነላህ። እና ረጃል ውስጥ እየለበሰ ነው እንደኔ አይነት ማችሁ ማለት ነው። ይህን ውስጥ የምትፈልጉት ወንበር ይዜና እያልሽ ነው። አራቀነ ወንበር ማሻላህ፣ ተባረክ። ራህማ ቡቢላላ ማችሁ እንዴት ነው? ምርጫ አሪፍ ነው ማለት ነው። ምርጫ አሪፍ ነው። ይሄ በጣም የማሪብኝ አብዛኛው ለሰው ዳረግ አይደለ ሌላ ሀገርማ የፈለግ ስለሚለበስ እንዴት ነው የመረጥሽልኝ? ይሄ ደስታ ምርጫ በጣም ደስ ብሎኛል። ወደድኩ እኮ ደስ ብሎኛል። ተቀመጥ። ተረስታ ተረስታ፣ ምነው ችግር አለ? እን እንደዚህ ምን ችግር አለ? ያኔ የእናቴ ከእናቴ ከአባቴ ከወንድሜ አንተ ማለት እናቴ፣ አባቴ፣ ወንድሜ፣ እህቴ፣ አጎት ዘመን አዝማዶቼ ከነሱ ቀጥሎ በላ ከነሱ ቀጥሎ ያለ እነሱ እንዳሉ ሆኖ አው እነሱ እንዳሉ ሆኖ ከነሱ ቀጥሎ አባስ በስደት ላይ ሆነ አላ ሀሊክ ሀላ ቀጥሎ እንደ እናቴ እንደ አባቴ እንደ ወንድም እንደ ሆነ እንደ ዙሪያው ያለው ጎኔ ማን ነው አንተ አይደለም እንዴ? እኔ ነው አባቶቼ የነሱ የነሱ ቦታ መቼም አይቀይርም። ላኪን ግን በስደት ላይ አንተ ሁሉ እንደ እናት እንደ አባቱ ሁሉ ነገር ሆነ አንተ አስቸግረኝ በደስታዬን፣ ባህዘን እነሱን መቀመጫ እንደሆነ ሆኖ ከእነሱ ቀጥሎ አንተ ነው ለማለት ፈልጌ ነው። ይሄ ሁሉ ይሄ ሁሉ ይደርስኛል

ምን ይከብዳል? እንደ አስር አመት አብረን ቆይተን፣ ደግሞ ዛሬ ደግሞ ይከብድሻል? እንደ አዲስ አሁን ኩልሽ ምን ለማለት ፈልገሽ ነው? በጣም እኔ በጣም ያው በጣም ያለ አይደለም። በጣም አይ ምን ምን ሆነሽ ነው ዛሬ? እንዴ ይከብዳል እኮ ትከብዳለች። አይደለም ያስከፋሽ ሰው አለ እንዴ? አረ ያስከፋኝ አይደለም። ይሄ ብድስ በተመለከተ ምንድን ነው ስላልከኝ እና በጣም ምነው፣ ምነው ማሻላ እኮ ወንዶች ደስ ይላላችሁ። አንድ ነገር ማለት ከፈለጋችሁ ወደኋላ አትንደረደሩም እኮ ደስ የሚ ነገር ከወንድ ነገር አንድ ነገር ማለት ከፈለገ አይፈራም፣ ያወጣል። እኔ ሴቶች እኮ እንፈራለን አንድ ነገር የምናገር በቃ አስር ጣታችን እንዳስረ ይሰብራታለን። አዎ እሱማ ያስፈራል። ዝም ብለው ማለት ሴት ልጅ እንደዚህም ዝም ብለውም አንድ ነገር ከፈለጉ እንደዚህ ማለት ሼም፣ ካልሆነ ወንድም አይወድም መሰለኝ፣ ለዚህ ይሆናል እና አሁን ለምናገረው፣ ሽ እያልክ ነው? አይደለም፣ አይደለም። ማለት እንደዚህ ማያ ተፈጥሯቸው ነው ለማለት ፈልጊ። አሁን አንድ ነገር የልጆች አባት ባለቤቴ፣ ወደፊት ተስፋዬ ስለሆነልክ እናንተ እና በቃ

እኔም በጣም ነው የምወደሽ። ይሄ ልጆቼ እናት አብሬን እስከ ዛሬ ምንም ነገር አንድ ነገር በመሀላችን ሳይፈጠር አስር አመት ኑርን ዛሬን ደርሰን ማሻላህ ልጆችን አግኝተን እስከ ዛሬ ፍቅራችን እየለበለሜን እየለመለሜ ዛሬ ስለደረሰ በጣም ወድሽ እኔ ልጨነቀልሽ ይሄ ለማለት ነው ይሄ ሁሉ የተጨነቅሽው። አይ ሴቶች በሙሉ ሴቶች እናንተ እንደዚህ ነው ሼ የሚይዛችሁ። አይደለም አንድ ነገር መናገር ስትፈልጉ ከተንደራደራችሁ በኋላ ከተጎዳችሁ በኋላ አንድ ነገር ከሆናችሁ በኋላ ከታመማችሁ በኋላ ነው የምትናገሩት። ቶሎ አውጣታችሁ መናገር ይከብዳችኋል። እቺ አንድ ለአንድ ደቂቃ ይወድሃለሁ ለማለት አስር ዓመት ከኔ ጋር ቆይታ ዛሬ እንደዚህ መሆኑ በጣም ነው የገረመኝ። እንደዚህ ትሆናለች ብዬ አላሰብኩም። እን፣ ከቆየም አብሮም ከቆየም ሸም ይዛለካ። አይ እናንተ ሴቶች አንድ ነገር ማለት ከፈለጋችሁ ግን ለእናንተ ይመክረው ወደ ላ እንዳትሉ። ለምን ሳትጎዱ ሳትታመሙ፣ ባሽተኛ ሳትሆኑ እንደዚህ ነገር ይሆናል ወይም ደግሞ አውጣቱ አውጣታችሁ መናገር ይከብዳችኋል። እውነቱ ነው። ግን እንደዚህ ነገር ፈልጌ ነበር ብትሉ ጥሩ ነው። አውጣታችሁ መናገር ጥሩ ነው። ለምን አትጎዱም፣ ራሳችሁም አይጎዳም። እናንተም ደግሞ ፍሪ ትሆናላችሁ። የፈለጋችሁ ነገርም ወዲያው ልታገኝ ትችላላችሁ። አሁን ዛሬ ሀዩዬ እንደዚህ ብላ ፍቅሯን እኔም እንደሚወዳት ገለጽ ቁላት እሷም ገለጸችልኝ። አስር አመት አብረን ኖረን ዛሬ ለፍቅራችን ደረሰኝ እች ልብስ። የፈለጋችሁም ደግሞ ባልና ሚስት ማች የፈለጋችሁ እኛ ጋር ይገኛል የወንድም ለባልና ምስትም ለጓደኛ ሟቾችም ሰርፕራይዝ መደራረግ ከፈለጋችሁ እኛ ጋር በየቀለሩ በየ አይነቱ ይገኛል ቁጥራችንም ለጥፋላችሁ።